ጽናት እንግዲህ ኪራ ጠፍተው ነበር ማለት ነው። አምሳ አምስት ላይ እንዳየ ነው ማለት ነው። ኪራና ጽናትን የማያግባባቸው ነገር ምንድን ነው እያልኳቸው ነበር። ከዚህም በፊት ና ጽናትና ኪራ በጣም እንትን ይዋደዳሉ፣ ግን በመሀላቸው የሆነ መንፈስ እንዳለ ራሱ ይነግረኛል። ይህም መንፈስ ወግቸዋለሁ ማለት ነው። ወግቸዋለሁ። እቺ ሀሴት ደግሞ ከመጣ ጀምሮ ጥሩ ስሜት እየተሰማት አደለም እንትና ማለት ነው። ደግሞ ያ እንትና መጥቶ እሷን ቪዲዮ ምናምን ስለያዘባት እያስፈራራ ከጽናት ጋር ጽናትን እንተ እንዳ ማለት አፍቅሪያት አለው እያለ እሷ ጋር ካላግባባሽኝ ሙቼ ገኛለሁ ይላት አለ። ሀሴት ማለት ነው። ሀሴትም ደግሞ ግራ ተጋብታ እንዴት እንዲ ይለኛል? ምን ማለት ነው? እኔ አላቅልህም ራስ ክዴ ጠይቃ ሰላንተ ምን አገባኝ እያለችው ነበር ማለት ነው። ሀሴትም ኪራም እንግዲህ ብን ብሎ ጠፍቶ ነበር። መርዛዋት ስለነበር ጽናት ተመርዛ ስለነበር አብረው ተኝታ ነበር ማለት ነው። ግን ምንም አትፈጥረም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ ጽናትን ክፍል አምሳ ስድስትን ይዤላችሁ መጥቻለሁ። እንግዲህ ጽናትና ጌራ እየተገናኙ አይደለም ወድ ቤተሰቦች ማለት ነው። በመሀላቸው ችግር እንደተፈጠረ እያየን ነው ማለት ነው። የሁለቱ አለመግባባት ናሆምና እንትናም ደግሞ አብረው በደስ በሚል ሁኔታ ጊዜያቸውን እንትን እያሉ ነው ማለት ነው። በጣም ምሩና ናሆሚ አብረው ናቸው አሁን ላይ፣ በጣም ደስ በሚል ሁኔታ ሁለቱ፣ በቃ ውድ ቤተሰቦች ማለት ነው፣ ደስ በሚል ሁኔታ አብረዋሉ። ግን እሳ አሁን ምሩ ታግታለች ማለት ነው። ጽናት ላይ ሲሰሩ የነበረውን ነገር ሰምታለ ማለት ነው። ሲያወሩ ሰምታ እሱን እንዳትናገሪ ብን ብለው እንትን ብለዋታል። አግታታል ሀሴት ማለት ነው። እንትናቅ ማለት ነው። ምሩን አግታታልሽ ማለት ነው። ምሩ የኔ ሚስኪን ሰው እንኳ የሚደርስላት አጣች ማለት ነው። ዳዊት እሱን ጨርሶ እስከሚሄድ አንቺ ምንም ነገር ለኪራ እንዲያነግሪው ትላታለሽ ማለት ነው። ስለዚህ እሷን ደግሞ እጅና እግሯን አስራ እንግዲህ እንዲያገትቻት ማለት ነው። እያየን ነው ውድ ቤተሰቦቼ እላችኋለሁ ውድ ቤተሰቦቼ ማለት ነው። እና ለምን እንዲያገተቻት እሱን ነገር ትናገርብኛለች ብላ ነው ማለት ነው። ይች ተንከሴስ ማለት ነው። እንዴት እንዲያገተቻት። ያው እሷም በነገራችን ላይ መውጣት አለባት ማለት ነው። እሷ እንድትውጣ እንፈልጋለን፣ እኔም እፈልጋለሁ። ሀሴት ትውጣ። ያችን እንትናን ተገላገልን ስንል ማን ነበረች ስሟን ጥሩልኝ ውድ ቤተሰቦቼ ማለት ነው። ማን ነበር ስሙ? ያች እንትና ማለት ነው ቤቲን ተገላገልን ስንል፣ ደግሞ አሁን ይቺ ሀዜት የምትባል መታ እየረበሸች ነው እንደምናያት ማለት ነው ውድ ቤተሰቦቼ ማለት ነው። በዚህ ልክ መሆን የለበትም ግን ሚስኪን ታሳዝናለች፣ በጣም የምታሳዝናት ማለት ነው ውድ ቤተሰቦቼ። እሷን እንግዲህ እንደዚህ እንትን እያሏት ነው ማለት ነው። በጣም አስቸጋሪ ሁኔታ ላይ ነው ያለችው ውድ ቤተሰቦች። እንደዚህ ማድረግ የለባትም ነበር፣ አሁን ግን አግታታለች ማለት ነው። ኪራም ደግሞ በቃ ጽናትን ምግብ ስሪ ናሆም እየመጣ ነው ይላታል ማለት ነው። ናሆም ደግሞ እነሱ ጋር ሄዶ ነበር ማለት ነው። ናሆም የመጣ ምናምን ይባባሉ እና ከዛ ጽናትን የኔ አበባ የት ናት? አስቀይሚያት አለው መሰለኝ እያለ ነበር ማለት ነው። እሱ ጉዱን አያውቅም፣ ታግታበታለች። አይ ናሆም አዲስ ፍቅር ሲመጣ እንደገና ደግሞ ሌላ ጣጣ። ይችን ካሴትን እናንትናን ማስወገድ አለባቸው ውድ ቤተሰቦቼ ማለት ነው እና እነሱ ካልጠፉ በጣም ችግር ነው ማለት ነው ውድ ቤተሰቦቼ እላቸዋለሁኝ። እነሱ ሁለቱ ካልጠፉ በጣም ችግር ነው ውድ ቤተሰብ ማለት ነው። በጣም ችግር ነው ማለት ነው። እነሱ ሁለቱ ካልጠፉ በጣም ችግር ነው ማለት ነው። በጽናት መሰናክል ሀሴትም ጋር እየደወለ ለሀሴትም እየነገረቻት ነበር ሁሉን ነገር ብቻ እየተወያዩ ነበር። ውዶች እነ ሀሴትም እንግዲህ መውጣት እንዲያለባት ነው እየነገርኳቸው ኳቸው ያለሁት ማለት ነው። ሀሴት የምትባል ልጅ አታስፈልግም። በጽናት መሰናክል ሆናባት አለ። በሕይወቷ ላይ በጣም መሰናክል ነው የሆነችባት ውድ ቤተሰቦቼ ማለት ነው። እንደዛ መሆን የለበትም ብዬ አስባለሁ ማለት ነው። ወዶችዬ ኪራና ጽናት በጣም ምርጥ ፍቅር ውስጥ ነበሩ። በእነሱ መካከል ግን የሚመጣ መሰናክል ለምንድን ነው? ኪራም ደግሞ እንደዚህ ያስጠግቷቸው ነበር። እሷም ደግሞ የራቅት ፎቶ እለቅብሻለሁ ስላላት እሱን እሱን ላለመናገር ስለፈለገች እንግዲህ ታግታለች እንትና ማለት ነው፣ መሩዬ አግታታለች ፈጣሪ አግታትና ማለት ነው። ይቺ ሀሴት ናት ያገተቻት። እንግዲህ ያገተቻት እንትና ዳዊት ስራውን ሰርቶ እስከሚጨርስ ድረስ አንቺ እዝን ነው የምቆይው ከዚህ በኋላ ብላታለች ማለት ነው። ውድ ቤተሰቦቼ ግን በጣም ምስኪን ነበረች። ምሩን ማገት የለባትም። ሀሴት ግን አገተቻት ማለት ነው። ይቺ አስመሳይ ማለት ነው። ለምን እንዳገተቻት ባናቅም ማለት ነው። ማገት የለባትም ነበረ ውድ ቤተሰቦቼ ማለት ነው። እና ታግታ አሁን ላይ እንግዲህ ያለችበት ሁኔታ በጣም አንተ፣ ስልክ ደግሞ ሃይ ስልክ ቻርጅ እያረኩ ነበር ና ለዛ ነው። እና ብቻዋን ዋይ ዋይ እያለች ነው ማለት ነው። ዋይ ዋይ ዋይ ዋይ ተለያየን እያለች ከናሆምም ጋር እንግዲህ እንዳትገናኝ አድርጋ ነው ማለት ነው ያገተቻት ውድ ቤተሰቦቼ ክላስ ውስጥ አግታታለች ማለት ነው። ቤተሰብ እቺ አስመሳይ ማለት ነው። ሀሴት የምትባለች ሲጀመር አታስፈልግም። ሀሴት አታስፈልግም፣ ትውጣ እያላችሁ ማለት ነው። ሸር ላይክ አድርጉ ሰብስክራይብ አድርጉ ማለት ነው። ሀሴት የምትባለች ሲጀመር አታስፈልገንም። ውድ ቤተሰቦች፣ ይቺ ሀሴት የምትባል ምንም አታስፈልግም። ከመጣይ ጀምሮ ይሄ ልጅ ጋር ተገናኘ ጀምሮ የማን ነው። የጽናትን እና የኪራን ፍቅር ቀነሳችሁ ቀነሳችሁ ውዶች ቀነሳችሁ። ይችል ለመዝምዝ ማለት ነው። መታ አዲስ መታ እንግዲህ ዘመር ነኝ ብላ እየተጠቀመችበት ነው። ግን አሁን ሁሉን ነገር ይደርሱበት ና እንደ ቤቲ ሁሉም ነገር ይወጣል ማለት ነው። ውድ ቤተሰቦቼ ሁሉም ነገር እንደሚወጣ እናውቃለን ማለት ነው። በጉጉት እንጠብቃለን እንችላለ ማለት ነው። አይቀርም። ይቺ ተንከሴስ ማለት ነው ሁሉንም ነገር በግልጽ እናገኘዋለን ማለት ነው ጽናትዬ